ስታደርግ የነበረው ነገር ትንሽ ረብሾኛል። አጽጅልኝ። ልታስተካክልልኝ የምትችለው ደግሞ ምንድ ነው? ልጅ አይደለም በማለት አይደል? ስታጠባ ነው ያዩዋል፣ ጡቷ ላይ ነው። ዝግለልኝ። ይቅርታ ይቅርታ፣ ይቅርታ፣ ይቅርታ እንዴት አድርጊ ላስረዳ? በጣም ማለት ነው ለምንም ማንም በማያምነኝ ሰዓት

በቃ አብሬክ መሆን እፈልጋለሁ ግን። ሰላም፣ ወደ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ አዲስ ቪዲዮ ተመልሰናል። እንግዲህ ያው ዛሬ በኪያና በአኑ ጉዳይ ነው። ለመጨረሻ ጊዜ ነበር የተገናኘ ነው። ከዛ በኋላ ኪያ ትንሽ ደብሮታል የተፈጠረው ነገር። ከዛ በኋላ ደግሞ ያው አኑ ለወራት ፈልጋቸው ነገራቶች ስላሉ

ጊዜ ሌባ ላይ ይገዝፋል ነው ነገሩ። ሰርቀሃል ስትባል እንደምደነግጠው ማግጣህል ስትባል በጣም ትደነግጣለህ። ግን እኔ እንጃ አላውቅም። እናንተ እንዴት ቀለል አድርጋችሁ አይደለም ኪያ እዚህ ጋር አለብን። ቪዲዮም ላይ አለ፣ የምታያቸው ከሆነ መለስ ልሽ ማየት፣ ከመጀመሪያው ሀሳብ ጀምሮ እየደገፈ ነበር። ምክንያቱም ይሄ ነገር ሀፕን ከተደረገ በኋላ ወይም ደግሞ ሶልቭ ከተደረገ በኋላ ላይ ሰው ግን የተፈጠረው ተፈጠረና ማይሰሀት የለም። ሁሉም ሰው በየራሱ ልክ ነው የተሰሀት ነገር ሊኖር ይችላል። ሰው ግን በምን አይነት መንገድ ነው ደግሞ ልናስታርቅ የምንችለው ነ ነው እንጂ ቀለል አድርጌ ያል ምታሄዱ ምንም ልልሽ አይደለም እውነቱን ለመናገር ከሆነ ዛሬ እሱ ሳይሆን ወይ እንዳገኛ ትፈልጋለሁ ምናምን ነገር እና ብደውልላት ታለ ዛሬ እንድንገናኝ ያደረኩት ምንድን ሆነ? ቀጥታ ለአገኙ ብሌሽ እኔም እንደማታገኝ ስለማወቅ ስላወቁ ነው ማለት ነው። በተናደደችበት አይነት ሁኔታ ላይ ነው ስትል ያለሽው ሀሳቤን አልተረዳሽም ብ ስላሰብኩ ማለት ነው እና ሶፊ በጣም ማለት አሁን የሆነ መናገር የምፈልገው ነገር በግልጽ ነው። ምንድነው መሰለሽ፣ በጣም ነው የሚወድሽ፣ በጣም ነው የማከብሽ አብርሽ ከምና ከቃለም በላይ በተግባር ማሳይችሻለሁ። አብርሽ ከአንቺ ጋር ወደፊታችን ስም አብረን እንትን እያለን እንደነበር የሚታወቅ ነገር ነው፣ ምንም ጥርጥር የለውም። ብዙ ነገሮችን ከፍታ ዝቅት አብረን አይተናል። በእያንዳንዱ በኔ በሚያስጨንቅሽ ጉዳይ ላይ ስትጨነቅ ነበር፣ እኔ ባንች በሚያስጨንቅ ጉዳይ ውስጥ ስጨነቅ ነበር፣ በሚያስደስትሽ ስትደስት፣ እኔ ጋም እንደዛው ነው እና አሁን ላይ የተፈጠረው ነገር ከወትሮው ለየት ያለው ነገር ምንድን ነው፣ በአይኔ የራሴ በአካል የተመለከትኩት ነገር ነበር። ያ ነገር ረብሽ ነው። ምንም ጥርጥር የለውም። በጣም ተረብሻለሁ። ሳይሽ ግን እዛ ጋር ነገሮችን ወይም አካባቢ ሰፈር ምናምን ነገር በትክክል ጥያቄ ተመልሰው ሊ ሊሆንም ይችላል ወደ አሁኑ ይህን ነገር አንስቼው ቢሆን ማለት እያየት ያለው ነገር ምንድን ነው ብዬ እየሮጥኩ አንቺ ጋር ብመጣ ምናልባት የእሷ ልጅ ነው የእሱ ልጅ ነው ምናምን ብለሽ ነገሮችን ንትለት ትሽኝ ነበረ ግን እኔ እዛ ጋር አካባቢ መመጠት ወይም ደግሞ ያየሁትን ነገር ማመን ስላቃተኝ ስለነበረ እንደዛ ኮንሲነር ኦፕሽን ልጅ እያጠባሽ ማየት ማለት ነው። መቆጣጠር ስለአቃትን ከአቅም በላይ ስለሆነብኝ ነው፣ ግን ተመስቼ ሮጭ ሄጃለሁ ነውና በነጋታው ከምቱ ያጋም ያለው ጉዳይ ምን ነገር ሳውራ ምናልባት የተለየ ነገር ይሆናል ብለው ነበረ። እነሱን እንዳረጋገጡልኝ፣ ምን እንዳረጋገጡልኝ አው ሳጠባ ነበር ምናምን ብለሽ አንቺ ማምነሻል በዛ ነገር በጣም የምወድ ሰው እነሱ ምን እንደነበርኩ አሁን ልልሽ የፈለኩት ነገር ምንድን ነው በሰዓቱ የተሰማኝ ስሜት ትክክል እነቱ ለምናረጋው ማንንም ሰው በእኔ ቦታ ቢሆን እንደዛ አይነት ነገር ባለቤቱ ላይ ፍቅረኛው ላይ ሲያይ ሊሰማው የሚችል ነገር ነው ብዬ አስባለሁ። በሰዓቱ ትክክል ነው ብዬ አስባለሁ። ምናልባት ሳስቼ ይሆናል ብዬ ግን ሳስቼም አደለም የዲኤንኤውን ነገር ምናምን ነገር አንስቻለሁ። ያንን ያሰብኩት ያወራሁት ምንድነው ነው አንቺን ካለማመን አንቺን ከማዋረድ እንደዚህ ማለት ለአንቺ ክብር ሳይኖረኝ ቀርቶ ወይም ደግሞ የፈለገችውን ታስብ እኔ እርግጠኛ መሆን አለብኝ ከሚል ሳቢ አይደለም ነው ተብሎ ምንድን ሆነው ሁለታችን ጋር በየጊዜው የሚፈጠሩ አላስፈላጊ መጨቃጨቆችን፣ አላስፈላጊ ሽቁቾችን የሚያደርጉት ነገር በመካከላችን የሚፈጠር ጥርጣሬ ትናንሽም ነገር እንዲቀር ስላልፈለኩ እና ግልጽ እየሆኑ ነው የሚሄዱ ነገሮች ግልጽ እየሆኑ እንዲሄዱ ይፈልጋሉ ከሚል አንጻር አንቺም ቀለል ብሎሽ ልጅሽ አለመሆኑና እንደማልጠራጠርሽ እያሰብሽ እንድትኖሪ ከማሰብ አንፃር እኔም ደግሞ ምንም አይነት ነገር ያየሁት ነገር በትክክል ካየሁት ነገር ጋር እውነትም ልጅ ኖሮሽ እንዳልሆነና ሁሌ ውስጤ ጥርጣሬ እየተፈጠረ እንዳይኖር ከማሰብና ነገሩን እንደጠበኩት ዘጠና ከመቶ ልጅሽ እንዳልሆነ ያም ነው ምንም ተስተካክሎም ደግሞ ነገሮች በጠበቁት መልኩ መሆኑ ዋል እውነቱን ለመናገር እውነት፣ ምናልባት እንደኔኛ ትክክል ነኝ፣ እንደ አንቺኛ ግን ነገሩ ትክክል አይደለም ብለሽ እያሰብሽ ስለሆነና አሁን ላይ ደግሞ ውጤቱን መጥቷል ነገር የለም ደግም፣ ዳግም ማሪ ውድዬ ሰላም፣ ረቆኛል እንትን በድዬ ይቅርታ፣ ይቅርታ፣ ይቅርታ። አነው አልገባህም፣ እንጂ ማለት ነው። አለመታመን በጣም ያማል። እንዴት አድርጌ ላስረዳ? በጣም ማለት ነው። ሊያም ደግሞ ማንም በማያምነኝ ሰዓት አንተ ካለማመን፣ እኔ አንቺን ካለማመን ማን ይረዳኝ? እማ አንቺን ካለማመን አይደለም። አንቺን ካለማመን አንተ ሰው ነው። እንደዚህ ራሱ ነው አለማመን አይደለም

ይሄ አልተረዳሽኝም እኮ እውነቱን ለመናገር ከሆነ እኔ በፍጹም እኮ ጥርጣሬ ያልኩሽ ምንድነው ነው በሰዓቱ ረብሾኛል። እሺ በኔ ቦታ ብትሆኛ፣ አንቺስ ማለት ወንድ ልጅ ላይ ምናልባት ለአንተ ላይ ይችላል፣ ግን ሴት ልጅ ላይ ሲሆን ግን ነው

ከእሷ ላይ ማለት ነው። ጸጉሯን ዘንሰ ምንድን አየችኝ? እሷ ራሱ እኮ አንቺ ላይ ምንም እኮ የሚፈጥረው ነገር መኖር አልነበረበትም። አንቺ እውነትሽ ነው አይደል የሚረጋገጥልሽ። ማዘር መከፋት ካለ ማፈርም ካለብኝ እኮ ማፈር አለብኝ። አንቺ ለምንድን ነው የምታለቅሽው? አንቺ ለምንድን ነው የምታዘው? አንቺ አንዳንድ ነገሮችን በትክክል አጥርቶ ከመሄድ አንጻር ብቻ ነው ይሄን ነገር ያልኩሽ። እኔ ባንቺ ቦታው እኚህ ዲኤንኤ ምናምን ስትል እርግጠኛ መሆን ፈልጓል። እርግጠኛ ማለት እንትን የምለው እንጂ በዚህ ደረጃ እንደሚያስከፋሽ በዚህ ደረጃ እንትን ነው አይደለም። በቃ እኔ ውስጤ እየተረብሽ ነው እንዴ? አስከፋኝ አስከፋኛል ብዬሽ እኮ መናገር እንደምጣ ነው። አንቺ ለዓለም አቀፍ ተረዳኝ። ዝም ብዬ ማሰብ ማሳልፋቸውን ነገሮች ካልተረዳኸኝ፣ ሁሉን ሁሉ ነገር እኮ ለፍፌ ያልችለው ሁሉን ነገር ኮርቼ ያስከፋኛል። ይሄን አይደለም ማለት ነው። አንቺ እውነት አለሽ አይደለ? በሰዓቱ እውነት ነበርሽ አም አንቺ ከማንም ጋር እንደዚህ አይነት ነገሮች እንዳላለፉት ትላል እንዳልነበረሽ ልጅ እንዳልነበረሽ፣ አንቺ እውነትሽን ታውቂያለሽ አይደል? ሳትከፊ እኮ ምንም ነገር ሳይደብርሽ ይውል። አሁን እንደዚህ እንደዚህ ነገር ነበረ ዴኒ ነው የምትፈልገው። ኦኬ ዴኒ የአንቺን እውነት እያረጋገጥኩልሽ ስለሆነ እንደውም ደስ ሊልሽ እኮ ነበር የሚገባው። አልተረዳሽኝም እንጂ የአንቺ ዞሮ ዞሮ ዴኒ ነው ያመጣው ውጤት። ምንድን ነው የሆነው? ኔጌቲቭ ነው ይኖር ምንም አይነት አንቺ ላይ እንትን የሚልብሽ ነገር የሚረብሽ ነገር እንደሌለና የአንቺ ንጹሕነት ነው ያረጋገጠው አይደል፣ ልትደሰጪ ነው እኮ የሚገባው ነው። አንቺ አውራው እኮ ልጅ ብትሆን ምን ታስባለህ አሉ። ነገር ግን በወሬ ውጤት ከሰጠኝ በኋላ ዲህን ያው እስኪመጣ ድረስ አያስችል ብሎኝ ነው ያዋራው፣ በቃ ለወስን ማለት ነው የእውነት ከአንተ ጋር ያለኝን ነገር ላቋርጥ በቃ ለዛ ነበር ያናገረን። ይሳተፍ ይሄን ለኔ ልጅ ብትሆንና ባትሆን ምን ታስባለህ? እኔ ልጅ ልጅ የሆነ ማሳደግ የኔ ልጅ ብትሆንም ቅር እንደማይለኝ አውቃለሁ። ለምንድን ነው ለምንድን ነው ሁሌ እኔ ማስረጃ ይዤ መቅረብ ያለብኝ? አሁን እኮ እኔ አልታመንም። አንዱ የምንገኝ አይደለም ለሁሉም ነገር። አሁን እኔ ከሱ ጋር ስደንስ ባየኝ ቪዲዮ ከዛ በፊት ሌላ ቪዲዮ ባይኖር ኖር አታምነኝም ነበር። ለሁሉም ነገር እኔ መረጃ እየሰጠውኛል ያኔ እኮ በፊት ላይ እኮ ከእሱ ጋር እኮ የተወሰነ አንቺ ፊሊንግ እንዳለው ነግሬሽ የለ አታቂም ነበር። እንዴት ይሄን ያስጠርጥረኝ? ለእያንዳንዱ ነገር እኔ እስከ መለስኩልሽ እንዴት ይሆናልማ? የምነግርሽን ነገር ወይም ደግሞ ነገሮችን እንዳልኩሽም ሽውት፣ እስኪ ቶየ የምትላት ነገር ካለ እኔ ያየሁበትን እይታ እስኪ ለማስረዳት ምናልባት የተወሰነም እንኳን አንተ ተረድተኛል ብዬ አስባለሁ። ዋናው ነገር አው የመጣንበት ነገር ይቅርታ ለመጠየቅ ነው እንጂ ይቅርታ ግን የምንጠየቀው ያኔ የተፈጠሩት ነገሮች ሳይ የነበረው ነገር በጠቅላላ በሰዓቱ የተሰማኝ ስሜት እንደ አፍቃሪ በተወሰነ መልኩ መቅናት አለብኝ። የማይቀናስ አፍቃሪ በየጊዜ ስ በየጊዜ የሆነ ነገር የሚያደርገኝ የነጥ ቅናት ለኔ ቅናት አይደለም። እሱን ለኔ በሽታ ነው፣ እያሳመመኝ ነው። በቃ ደስ እያለኝ አይደለም። ለኔ ሰላም የሰጠኝ አይደለም። ያንተ ቅናት፣ ያንተ ቅናት እኔ ከሌሎች ሰዎች ጋር በነፃነት እንዳወራ እያደረገኝ አይደለም። ያንተ መቅናት እኔ ሰላም ይሰጠኝ አልቻለም። በቃ አትቅና፣ ብትችል ከቀና ለእኔ አታሳየኝ፣ አልፈልግም። እኔ ቀንተሃል ብዬ ትወደኛለህ ብዬ ማረጋገጥበት ለእኔ መስፈርት አይደለም። እኔ እንደምትወደኝ ማቆ ስለቀና ወይ ደግሞ ከዘሶ ጋር ላይሻል አልፈልግም ስላልከኝ አይደለም። እንደ ፍቅራን እንዲው ማለት እችላለሁ፣ ግዴታ ማለት አልፈልግም። እኔ በታወቀ ስሜት ሁሌ እኔን የታወቀ ስሜት ውስጥ ማግኘት ራሴን እኮ አጣሁኝ በቃ። እንዴ ለሱ የትኛውን ፍቅር ህይወቴን ነው ማሳየው? የትኛውን የሰላም ህይወቴን ነው ማሳየው? እንዴ እስቲ እንን ቪዲዮ እንኳን መስራት ከጀመርን በየትኛው ጊዜ ነው እናንተ ሰላም ሆነን የምናውቀው? እኔ ቅናት የሚባለው ነገር ጭራሽ ባታነሳው ደስ ይላል። ጭራሽ ማለት ነው እሺ ቶ ያየሁበትን ምናልባት በተሻለ ያለሁበትን ጥሩ ስላልሆነ እንደዚህ ነው እየማስረዳት እያለ ነው። እስኪ የሆነ ነገር በል በላይ፣ ትንሽ ረጋጋ። ከአንድ ሰው ሁለት ሰው ምናልባት ያየሁበት ነገር አሁን በሰዓቱ ትንሽ ትርጉም የሚሰጥ ነገር እንደነበረ ሁለተኛ ነገር ደግሞ በጣም ይቅርታ የፀሐይ የፀሐይ አለርጂ ያለብኝ እና ከብዶኝ ነው። ይቅርታ፣ እንደዚህ ይሆናል ማለት ሶፊም ዝም ከብቶችም ሊደብራቸው ይችላል። እንደዚህ ስ በቃ አሪፍ፣ መደረግ ያለበትን ነገር እያደረጋችሁ ነው። ምክንያቱም ማንም ለአንተ ጉዳይ ሊያስተባብልህ አይችልም፣ እራስህ ትጨርሰዋለህ። እኔ በሆን ላደርግ የምችለውን ነገር ነው ያደረገው። ይያጥፋል የእናንተ በመሃላችሁ ያለውን በእምነት የተገነባውን ግንብ የምታውቁት ጥንካሬውን እናንተ ናቸው። ስለዚህ እናንተ ጋር ይወራ አይወራ፣ መጠራጠር አለብህ የለብህም፣ የሚለው የእናንተ የተገነባበት የእምነት ግንብ ይወስነዋል። ግን ደግሞ እኔ በሆን እኔ በሆን ኪያን እኔ ብቻ አይደለም በጣም ብዙ ሰው በአንሽ ቦታ ላይ ቢሆን ሊያደርግ የሚችለውን ነገር ማሰብ ነው የወገንኩኝ። ምናምን አደረገ ትረጅኛለሽ እንደው በጣም በመወገን ደረጃ እንደው ከሆነ ላንች ነበር ስመግን የነበረው እኔም ሶፊም ማለት ነው። ምክንያቱም የሆነ ውስጣችን ላይ የሆነ ነገር ታይቶን ነበረ በ እንደ ከፍቅር ጋር ሱ እያወራ የሆነ ሰዓት ላይ እንጃ ይሄ ባቲው ባላቅም ከፍቅር ጋር ሱ አንድ ላይ አንድ ብሎ ሰርተን ነበረ። ግራ ቢገባኝ ማለት ነው እንዳልጠረጠርኩሽ ምናምን ነገር አጡ አለ ውስጤ። ግን ደግሞ ያው ሰውኛ ስትሆኝ ደግሞ የሆነ መረጃ ነገር ትፈልጊያለሽ ውስጥሽ ላይ ጽድት እንዲል ማለት ነው ጥረት እንዲልሽ ነገሮች ለሆነ ነገር ያስፈልጋሉ። ከዛ ከዛ አንጻር ነው ዞሮ ዞሮ አሁን አሪፍ ላይ ናችሁ። እኔም ትንሽ እኮ መሀል ልገባ እያልኩኝ ትንሽ እሷን የሚሰማት ነው የምታውጣው፣ እንዳላፍትንባት ይሆናል እንዳላፍ ነው ባት ነኝ አማርኛ ገብቶባት የራሷን ቃል እንዳትውጦ ብዬ ስላሰብኩ የሚሰማትን ስምታውጣው ብዬ ነው ዝም ያልኳችሁና፣ እንዴት መሰላችሁ ሁለታችሁም ጋር እውነታው አለ። እኔ እሱን እየደገፍኩ አይደለም፣ አንቺን እየደገፍኩ አይደለም። ለረጅም ጊዜ ባላንስ እያደረኩ የነበረው በአንቺ በኩል ልክ እንደው አልነበርኩም። አንቺ ነበር እየደገፍከ የነበረው እሱም እየሰማው ስሜት ልክ ነበረ። ያየው ነገር አለ፣ ሰው ግን የሄደበት ነገር የታታቸው ነገር አንቺም ጋር ልክ የሆነ ነገር አለ። ዋና ነጥቡ ግን መጨረሻ ላይ የሆነው ነገር እኮ ይፈጠራል እኮ እግር ከእግር ይጋጫል። ግን በእምነት ወይ ነው ሶልቭ ያደረጋችሁ ተይሮት ነው። ብትችሉ ከዚህ በኋላ ላይ የሚፈጠሩ ነገር የምትችሉት ነገር መጠነቃቄ ብታደርጉ አሁን ለምሳሌ አንቺ መናገር የነበረብሽ ነገር ነው። ይሄ ሁሉ ጦስ እያመጣ ያለው ቀርማችሁ ረዥም ጊዜ ሆና ይችላል እርግጥ ነው አልተረጋጋችሁም። ግን ለእንደዚህ አይነት ወሬ ደግሞ የሚሆን ደግሞ ታይም ደግሞ የሆነ የሆነ ነገር የምታወሩበት ታይም ደግሞ ቦታ ሆና ታይም ነገር ነገር እንደዚህ ነገር ከመፈጠሩ በፊት የሆነ የሆን ነገራቶችን ሼር እየተደራረጋችሁ እየጨርሳችሁ ምናምን ሶልቭ እያደረጋችሁ ብትሄዱ ሞር አሪፍ ነው ብዬ በእኔ በኩል እንደዛ አስባለሁና እናንተ ደግሞ የመሰላችሁን ነገር ደግሞ እያደረጋችሁ ይስተካከላል። ከዚህም በኋላ ብዙ ነገር አሁን ትንንሹ ነው አን አንተ ጋር ማስተካከል አለብህ። እቺ አብሶ ያለማመም ነገር እኔ ከዚህ በፊት ነው ፍቅር ነው ብዬ ላልፎ ሞክር ያለው ግን ደግሞ ሲደጋገም ደግሞ ይሄ ልክ አደለ ወደፊት ስሜቱ ልክ አለማ ሆነ የሚታገስም ነገር ካለ ብዙ ነገር ትግስት ይፈልጋል። ሰው ትግስትህን ደግሞ በልክ በልክብ ታደርጉ አንተ ጋር ኪዩም ደሞ እሱ ደሞ እንደዚህ ለምናሰ ሊባል አይችልም። የሰው ልጅ ነው። ሴጣን ሲጣን ሹክ ብሏል። ደሞ ያየበትን መንገድ ልክ ነው ማለት ስታጠቢ ነው ያየው ወደሹ እራሱ ቢሆን ማለት ከዛ በኋላ ወልደሹ እራሱ ልጁ የአንቺ ቢሆን አኑን ወደሹ ላትናግዩት ትችያለሽ። ሶ ዲን ቼክ ይደረግልኝ ከልጁ ጋር ችግር አይደለም ብሏል እሱ የሚያየበትን ነው የሚልሽ። ችግሩ ልጁ አይደለም ዓለምን ነገሩ ነው። ዲኤንኤ ይደረግልኛል። ሶ ማንም ሰው ሌባም እኮ ሲሰቅ እኮ ሌባ ብለሽ ስትይዩ አይደለም ነው የሚልሽ። ነኝም ብሎ ሊያምን አይችልም። ሶ በእነዚህ አይነት ወይ አንቺም እያጠባሽ ከነበረ ልጁ አንቺን ስትባይ አይኖ ነው የምትዩ እንጂ አውል ትያትቺ፣ ያንቺን አመለካከት እንጂ ማንኛውም ሰው እንደሰው ነው ያ ነው ማለት። ሶ ማንም ሊያምን ስለማይችል ሶ ፊክስ ሊያደርግልኝ የሚችለው ነገር ዲኤንኤ ነው አለ። ይሄ ደበት እኔ አልተስማማሁም ነበር። ሌላ መንገድ እንኳን ፈልግ፣ ዲኤንኤ በጣም ያጋጭ ነገር ነው እያልኩ ነበር ሜቢ ቪዲዮ ነው ሊሆን ይችላል። ዴና አልደገፍኩትም ነበር ግን የተፈጠረው ተፈጥሮ እዚህ ላይ ደረሰና አሁንም ቢሆን ሌላ መንገድ ነገር ላይ በዚህ ጉዳይ ላይ በጣም ተጎጆ አንቺ ነሽ ስለምታውቂ ብዙ ብዙ ነገር እኔም አልደግፈውም ግን ደግሞ ጣጣ በላፊታ ብሎ እጅ ተቆጥቶ፣ ስለዚህ የሆነ ነገር እንትን ነው። ልንጫነሽ አንፈልግም። ለእኛ ብለሽ እንድታረጊ አልፈልግም። ይቅርታ ሆንም ነው የምልሽ። ብቻ ግን ያው ይቅርታ መጠየቅ እፈልጋለሁ ስላለ እኛን ለሽማግሌ መተናል። የመቀበልም ያለ መቀበልም ምን ታዲያ ለምንድነው አብሮ የሚቆየው ስል ፍቅር ነው አብሮ። ከዛ ደግሞ ለርቀው ስሞክር ደግሞ ታውቀዋለህ ተረዳይ አሁን ግን ማለት ነው በቃ ትንሽ ጊዜ

በሷ ቦታ ጥርት ያላሉ ነገሮች ምናምን ነገር ሊመጡ አሁን ወይ ምንድን ነው ብላ ሁሉ ነገር ኮስ ናቸው ናቸው ናቸው ነገሮች መልስ በየቀኑ እን ሄዳለን ያሉ ነገሮች ሲኖሩ ስለሆነ ነው እንጂ በየቀኑ የሆነ ነገሮች ሲፈጠሩ አ አኑ ጋር ምንድነው ይሄ ነገር ነገር እንደዚህ ተረጋግተን የተቀምጠን ምናም ምንም ነገር መጀመሪያ ወይም ደግሞ በቀጥታ ነገሮችን እናስተካክል ነበር፣ ግን የሰው ቤት ነው ያለችው። እዛ የነበረችበት የተቀመጠችበት ቦታ በረንዳ ነገር ላይ ነው እና እዛ እንዴት ስሜቴን ሎርማን ዶርማን አድርጌ ላስል? ሁሉ ይሻለሽ ጪ ነው እያጠባች ነው ይሄ በጣም እንትን ነው እና ግን ምንድን ነው ያልኩት? አንቺን ሳለማ ቀርቼ አይደለም። የሁሉ ጊዜማ እያመንኩሽ እኮ አብሬሻለሁ ማሳለ ኢንተርኔት ጠርጥሬያት አይደለም ነው በቀራ ሁሉ ነገር ሰላም ሆኖ ያለ ነው ከጥርጣሬ ውጪ ስላለ ነው እና እውነቱን ለመናገር ከሆነ በፍጹም ማለት ነው እሷን ካለማመን አንገል ሳይሆን ነገሮችን እያደረጉ ያሉት በጠቅላላ በሁለት ፍቅረኛሞች መካከል ነገሮች ሲሆኑ ነገር በቀበት ከክክ መተማመን ላይ ተመረኩዘበት መሆን አለበት ብዬ አስባለሁ። ለዚህም ደግሞ ውስጣችን የሚፈጠሩ ኔጌቲቭ ነገር ወይም ደግሞ ውስጣችን ላይ የሚረብሹ ነገሮች በጠቅላላ ጽድት እያሉ እንዲሄዱ መሆን ስላለባቸው መሆንም ስላለባቸው፣ እንደዚህ አይነት ነገር ሸክ ገብቶኛል፣ ስታደርግ የነበረው ነገር ትንሽ ረብሽኛል፣ አጽጅልኝ፣ ልታስተካክልልኝ የምትችለው ደግሞ ምንድን ነው? ልጅ አይደለም በማለት አይደለም። ስታጠባ ነው ያዩዋል፣ ጡት ላይ ነው እጁ ነው። ስለዚህ ግን ደግሞ አንዳንድ ነገራቶች ደግሞ አሉ፣ በእምነት ብቻ የሚታለፉ ነገራቶች አሉ፣ ብዙ ነገሮች አሉ። እንደዚህ አይነት ነገር አሁን ኪያ በፍጹም እንደዚህ አይነት ነገር ውስጥ እኔ ከሌላ ሚሊዮን ወንዶች ጋር እኔ ጋር ደውለው ከሌላ አልተመቸኝም፣ ነገር ካኳቸው ኪያስ ትመጣለች ሀሳብ እስከዚህ ድረስ እኮ እንተማመናለን። ግን አሁን ያየሁት ጡት እያጠባች አንድ ህፃን ካየ ምን ልታስብ ትችላለህ? አለም ግን እሷም እንዳለችው

ሰው ትንሽ ላይ ታግል ይችላል እና እሷን ያለችበት ነገር ታይም ፈልጋለሁ ምናምን ላስብበት ምናምን ተብሎ ነገር አዎ፣ አግባብ አለውና ተገቢም ነው። ያው እንዴት እንደት ታደርጋለች ብለን ነው ታስብዬ ነው። በኋላ ተረዳሁት። አላመነኝም ብላ ስላሰበች ነው እንጂ በኔ በኩል ሆና ደግሞ ብታስበው እውነት እንዳለኝ ትረዳዋለች። ግን አላሰበችውም። ደግሞ እሷ በቃ አለመታመኗ ብቻ ነው ያሳሰባት ምናም ብዬ ደግሞ አልተናደድኩባትም። ምክንያቱም እሷም የምታይበት የራሷ የሆነ እንግዳለን በዚህ ሁሉ ትርምሱስ ግን ዋናው ነገር አብረው ሆናችን ነው። የግዴታ ነው። እኔ አለ እሷም እንዲህ ነው የማስበው ህይወት ነው። ምክንያቱም ከሷ ጋር ነው አብሬ ሁሉ ነገር የቀንቀለት ህይወቴ ያለው ስለ ወደፊትም ማስበው ነገሮችን በጠቅላላ ከእሷ ከሷ ጋር ሀሳቤን ተረዳኝ። ስለዚህ እንዲህ ነው እንዲያነና እንዲ ላስብ የሚችልበት ነገር ስለሌለ አሁንም አብረን ሆነ ይሻላል ሁሉ ነገሮችን ማሰብ ተለያይተን የምናስባቸው ነገሮች በመሀል አላስፈላጊ ጓደኛ አላስፈላጊ በሁለታችን መካከል ሁሉም ጤነኛ ማስተሳሰብ ያስባል ማለት አደለም። ነገሮች የተለያዩ ነገሮች ሆኑ እና በመሀል ክፍተት ይፈጠራል። ይህን ስጋት ስላለኝ ነው ከስር ከስር አሁንም እየሄድኩኝ የባክሽ እንትን እያልኩ አሁን እንዳለችው እስኪ ጊዜ ትወስድና ምናምን ነገር ደሞ ትክክል ነው ብላ ካሰበች ጊዜ ትወስድና ነገሮች ምናልባት ጥሩ ይሆናሉ ጥሩ ይመጣሉ ነገሮችን እንቀይራቸዋለን አሪፍ በጣም አሪፍ ያው ታይም ታይም እኛም ደሞ ለሳናችን አዲስ ላይክ